ኤፍራታ ታግታለች ማለት ነው። ኤፍራታ እንግዲህ እንደ እህቷ እንደ ማህሌት ታግታለች ማለት ነው። የታገተችውም ደግሞ በራሱ አቅሌት። በነገራችን ላይ ማህሌት ራሱ የታገተችው ያዘዛትን ማለትም፣ እሱ ያላትን ነገር ዝና ያላትን በመስማቷ ነው። ዝና ያላት ሄደሽ ልጅቷን ማለትም ምሳሌን አፍነሽም ሆነ አንቃሽ ግዳያት እና ገላጊያት፣ እሷ ከሞተች ለአንቺ ጥሩ ነው ብሎ ሲልካት መሐሌት ወይና እሺ ብላ የሱን ቃል ተቀብላ በመሄዷ ለእገታ በቅታለች፣ መሐሌት ማለት ነው። አሁንም ደግሞ ዝና ኤፍራታን፣ ሂጅና እህትሽ እዛ ቤት ነው ልትኖር የምትችለው እዛ ሄደሽ ያትኝ ብሎ ልኳት አስበልቷታል ማለት ነው። አሁን ላይ ኤፍራታ ተይዛለች ማለት ነው። እንግዲህ ኤፍራታ የምትገኘው እነ ቅድስት ጋ ነች። በመሰረቱ ዝና በጣም ፈሪ ቦቅቧቃ ነው በእውነት ማለት ነው። ምክንያቱም ሴቶቹን እየላከ እሱ ወደኋላ ይሸሻል ማለት ነው። አሁን ላይ ግን በጣም ጀግናውና ጎበዙ መድበል ያለው ምንድን ነው? አሁን ላይ ሁለተኛ ሁለተኛይቱ አሳ እጃችን ላይ ገብታለች። ቆይ ቀስ በል ሞገስ፣ ቀስ ብላ ትግባ። ከገባች በኋላ ልክ እንዴት ነው ዶሮ ስታሰፍሩ መጀመሪያ ቀስ ብለው ይጉ፣ ከዛ በር ይዘጋል። አሁን ላይ ልክ እንደዛ ነው የገጠማቸው ማለት ነው። ሁለቱም እህታማቾች ታግተዋል ማለት ነው። የሚቀጥለው ማናው? የሚቀጥለው ዝና ነው ዝና ሞረዴ፣ በእጃቸው ገብቷል። በእጃቸው የገባው ደግሞ በሁለቱ አድርጎ ነው ማለትም ኤፍራታ ደውላለት እኔ እንደዚህ ቦታ ነኝና ቶሎ ትለዋለች እዛ የምትቀጥረው ቦታ በነገራችን ላይ እዚህ ቤት አምጥተው አይደለም የሚያግቱትና የሚያስሩት ማለት ነው ምክንያቱም ጉልበቱ ትንሽ ሊያይለን ይችላል ግልፍተኛ ነው ብዙ ብዙ ወንጀል አለ በእጁ ላይ ስለዚህ እሱ እኛ ልንይዘው ላንችል እንችላለን ማለት በጉልበት ሊያዳግተን ይችላል በማለት ተጨማሪ ሰዎችንም አድርጎ ነው እንግዲህ መድብል ዝናን ሊያግተው እያሰበውና ወደ ማገትም የደረሰው እንግዲህ ዝናም ታግቷልኝ። እፍራታና ማህሌት ብቻ አይደሉም ማለት ነው። ሰላም ሰላም ሉ ሰላማችሁ ይብዛበት፣ ያላችሁበት ይህንን ቪዲዮስ ጀምሮ በላይክ ጀምሮ ማለት ነው። እንግዲህ ዛሬ ሽላችሁ የመጣሁት ቀጣዩን ክፍል ምሳሌ ድራማን ነው ማለት ነው። እንግዲህ በዚህ ክፍል ላይ የምንመለከተው በጣም የሚገርም ነገር ነው። ማህሌት እንግዲህ በባለፈው ክፍል እንዳየነው ማህሌት ምሳሌን አንቄ ካልገደልኩ ስትል መድብል ደርሶባት፣ በሽጉጥ ከምገድልሽና ልጅቷን ከምትለቃት ብሎ ሲያስፈራራት ግዴታ ሆኖባት በውዴታ ብቻ ሳይሆን በግዴታ ምሳሌን ለቃታለች ማለት ነው። ቢለዋ ይዛም ካልገደልኳት እያለች ስትገለገል ተመልክተናል። እኔ የምለው ይህን ያክል ምሳሌ ምንድነው ያደረገቻት ማህሌትን ሲባል፣ ማህሌት እንዲሁ ምሳሌን ትጠላታለች ምክንያቱ ያው የቤቱ ማለትም ቤቱ በምሳሌ ስም ስለሆነ ምሳሌ ከሞተች ብሩክ መቼም አይመጣም ስላላት ዝና የማይመጣ መስሏት። በነገራችን ላይ ብሩክ ይመጣን አልሞተም። ግን ብሩክ የማይመጣ ስለመሰላት ቤቱ የኔ ለመሆን እኔ እስካሁን ድረስ ሰማንያን ስላልቀደድኩኝ የኔ ይሆናል ቤቱ በማለት ነው። ያው እንግዲህ ለገንዘብ በጣም ትልቅ ፍቅር እንዳላት ነው የምንመለከተው ማለት ነው። እና በጣም ያሳዝናል። ለገንዘብ የዚህን ያክል ገንዘቡን ካልወሰድኩኝ ብሎ ይህን ያህል መፋለም ከባድ ነው። እና መድብልም ያላት ቆይ አንቺ ምንድን ነው የምትፈልጊው? ከዚህ ቤት ምንድን ነው የምትፈልጊው? ወንድሜን አቃጥለሽ አቃጥለሽ አቃጥለሽ ይው ለዚህ ያበቃሽው። ቤቱን እንዳይሸጥ በጣም ብዙ ተጨቃጭቀሹ በዛ ምክንያት ይህው ወንድሜ አሁን ካለበት አይታወቅም። ይኸውልሽ ስሚ ልንገርሽ፣ አንቺ ሆንሽዝና ወንድሜ አንድ ነገር ይሁንና ድምጥ ማጣችሁን ነው የማጠፋው። የሚተርፍ ሰው አይኖርም። መሞት ያለበት ሰው ሁሉ ይሞታል። እኔ ስሚ ልንገርሽ፣ እኔ እኔ በጣም በጣም ኃይለኛ ሰው ነኝ። የምታውቂኝ አይመስለኝም ብታወቅኝ ነው የሚሻልሽ። አንቺ ሞንሽ ዝና ሆነ ማንም ሰው እኔን ሊያግደኝ አይችልም። በወንድሜ የመጣ ነገር እኔ አልቋቋምም። የወንድሜ ነገር ሌላ የለኝም አንድያ ወንድሜ እስር ቤት እንደሆነ እየኖርኩበት ነው። እናንተን ሁላችሁንም ገድዬ እስር ቤት እገባለሁ፣ በማለት እንግዲህ ማህሌትን አስጠንቅቋታል። እሷ ግን ከሰተቷ የምትታረም አትመስልም። በሌላ በኩል እንግዲህ ኤፍራታ ዝና ኤፍራታን አስፈራርቷል ቀድሞ ምንድን ነው ያላት፣ ወይ እኔ ወይ ደግሞ መድብል፣ ወይ እኔ ወይ መድብል፣ ወይ እኔ መታሻለሁ፣ የእኔን ትቀበያለሽ ወይ ደግሞ የመድብልን ትቀበያለሽ፣ ከሁለቱ ትመርጫለሽ ብሎ አስጠንቅቋታል። እሷም እንግዲህ በእርግጠኝነት የመረጠችው የእሱም በመሆኑ ነው። እንግዲህ ሂጂና ይህ ሲላት እሺ ብላ የታዘዘችው ይገርማችኋል። በጣም ነው የሰው ነገር፣ በጣም ይገርማል። እንግዲህ ምሳሌን ማህሌት እንደዛ እያነቀቻት ነበረ። እዚህ ጋር ደግሞ ዝና ስለ ማህሌት ሲጠይቃት ማለት ነው ኤፍራታን ኤፍራታ ያለችው ምንድን ነው ቆይ አንቺ እህትሽ አታሳዝንሽም እንዴ እህትሽ ጠፍታ እንዴት ነው አንቺ የምትኖሪው እንዴት ነው የምትወጪው የምትገቢው በዛ ላይ ደግሞ እሷ የራሷ ጉዳይ ገደል ትግባ ግን በሷ ምክንያትን ያንድ ነገር ብሆን አልፋታሽም ብሏታል በጣም የገረመኝ ነገር ቢኖር ማለት ምሳሌን እንቀርጋ ይዛት እያለ ይውልሽ አሁኑኑ ልጅቷን ልቀቂያት ያልዛ አንቺን ሲጣረግሻሉ ደግሞ ይውልሽ። በአንድ አንቺ አይነቱ በማይረባ ሰው ነው እስካሁንም ታስሬ የኖርኩት። ለኔ ማረሚያ ቤት ለእኔ እስር ቤት ብርቄ አይደለም። ስለዚህ እንደ እንደነገርኩሽ ብትለቂያት ነው የሚሻለሽ። ያልዛ አንቺን ገድዬ እኔም ብታሰር ችግር የለብኝም ሲላት ጊዜ ምንድን ነው ያለችው? ምንጊዜም አሁን ብገድላትም ብለቃትም ያው ነው ልትገለኝ ስለምትችል አለቃት ም እገላታለሁ ብላ ቢላ ይዛ ነበር ማለት ነው። ማህሌትን ማህሌት ምሳሌን ለመግደል በጣም ነው የሚያሳዝነው እና በዛ ሰዓት እንግዲህ ቀኔ የምቆጥረለሽ ሰከንድ ነው ብሎ አንድ ሁለት ሶስት እያለ ሲቆጥር፣ እሺ እሺ ብላ እንግዲህ ምሳሌን ለቃታለች ማለት ነው ማህሌት ኤፍራታ በጣም ሲጨንቃትና ሲጠባት ማለትም እኔ አሁን ከማጠፋሽና መድብል ጋር ከምትሄጂ ሲላት ጊዜ እና ደግሞ እስኪ ቆይ እህትሽ አታሳዝንሽም እንዴ ሲላት እህቴ እኮ አይደለችም ብላለች። አይ ክፉ ቀን ክፉ ቀን እኮ እንደው ባህዳ እንኳን ሆነን ጓደኛሞች ስንሆን እህትዬ እህትዬ እንባበላለን አያችሁ። አክስት የአክስት ልጅ እንግዲህ ታደር እንዴ ያክስትኤ ልጅ ማለት እኮ እህት ማለት ነው። እና እህትሽ አይደለች፣ እንዲ አንቺ እህትሽ ጠፍታ እንዴት ነው ምናምን ሲላ ጊዜ በመጀመሪያ ደረጃ እሷ ሌላ ወንድ ተዋውቀ ነው የሚሆነው። ሲቀጥል ደግሞ እህቴ አይደለችም፣ ያክስቴ ልጅ ናት። ክፉ ቀን ከባድ ነው፣ በጣም ከባድ ነው ክፉ ቀን እና በጣም ደስ የሚለው ነገር ግን መድብል ጀግና ነው ማለት ማለትም ሌላ ሰው ቢሆን እንደ መድብል አይነት ቆራጥ ባይሆን፣ እኔ ተኩሰዋለሁ፣ እሷን ልጅ ካለቀቅሻት ዛሬ መጥፊያሽ ነው ዛሬ መሞቻሽ ነው ብሎ ባይቆርጥባት ኑሮ ሌላ ሰው ቢሆን ወለም ዘለም የሚል ቢሆን እንደው አያተርፋትም ነበረ እና ምሳሌ በመትረፏ በጣም ነው ደስ የሚለው መድብል ደግሞ በጣም ጀግና ቆራጥ ኮስታራ ወንድ ነው እንደዚህ ወንዶች ሁላችሁም በእውነት በጣም ኮስታራ ነው እና ቅድስ ቅድስት በእውነት በጣም ጎበዝ ናትኝ ቅድስት አሁን አሁኑኑ ፍችኝ ያለ እዛ ግን እችን ልጅ ሲጣርጌ ነው የምገላ ስትል ማህሌት እሷም እሺ ብላ ደንግጣ ተደናብራ አይደለም የፈታቻት ቶሎ ብላ ቆይ የምቆርጥበት ስለት ነገር ላምጣ ብላ ሄዳ፣ ቶሎ ብላ ለመድብን ነው የደወለችው። ለመድብን ባትደውል ኑሮ ያው ምሳሌን ማትረፋ አትችልም። ወይም ደግሞ ምሳሌን እንኳን ብታተርፋት፣ በሩን ብትከፍትላት ማህሌ ታመልጥ ነበረ። ማህሌ ታመለጠች ማለት ደግሞ እንኳን እሳ አይደለም ይቅርና ዝና ኤፍራታ አትያዝም አትታገትም። በቃ ዝም ብሎ ይከስሩ ነበር። ስለዚህ በእርግጥ ጥፋትም አጥፍታለች ጥሩ ነገርም አድርጋለች። ዜጋ እውነት ለመናገር ቅድስት ቀድሞውኑ ምሳሌ የሆነ ድምፅ እየሰማሁ ነው እያለች እያለ በሩም ብትዘጋው ብትቆልፍባት ማህሌትም ጋር ምሳሌ ማህሌት ጋር ባልሄደች ነበር። ነገር ግን እሷ ተዘናግታ ምሳሌ ወረድ ያውን ትተኛለች ብላ የራሷን ቅድስት እየተኝታ ስለነበረ ምሳሌ ብድግ ብላ ማህሌት ጋር በራሷ ጊዜ ነው የሄደችውና ያው እንደዛ የሆነው ማለት ነው። ነገር ግን እዚ ጋር ደግሞ ብልጠቷ ቅድስት ምንድን ያደረገችው፣ እሺ ልፍታሽ ቆላምጣልሽ ብላ ሄዳ ቶሎ ብላ ለመድብ ነው የደወለችው። ስለዚህ ይህንን ማድረጓ ጎበዝናት ማለት ነው። ደውላ ግን አሁኑኑ መድረስ አለብህ ማህሌት ምሳሌን ይዛታለች፣ ልትገላት ነው፣ ችግር ላይ ናች ብላ ስትነግረው ጊዜ እሱም እንግዲህ እፈታሻለው እያልሽ አዘናጋት፣ እኔ መጣሁ አምስት ደቂቃ ነው ቢፈጅብኝ ስላላት፣ እሷም ጎብዛ አምስት ደቂቃ የማይሞላ ጊዜ ነው እሱም የቆየው፣ እሷም ቶሎ ብላ እና ቀስ እያደረገች ይሻው ነው የፍታው አልፈታ ብሎ እኮ ነው እያለች እያጃጃለች ስላቆየቻት ነው እንጂ ማለትም ቀስ እያደረገች ባይሆን ኖሮ መድብልም ባይደርስ ችግር ነበረ። ነገር ግን እሷ መደወሏ፣ ቅድስት ወደ መድብን መደወሏ በጣም ትልቅ ነገር ነው። እሱ ምንድን ነው ያላትሽ በያትኝ በሩን ግን ቆልፉን አንሹ፣ በውጭ አድርገሽ፣ ቀስ አድርገሽ ቆልፈሽ ታይዋላት እና አሁን ላይ ምንድነው አድርጋ የነበረው ማህሌት የምታመልጥ ነበር የመሰላት። ነገር ግን አልተሳካላትም። አስባ የነበረው በቃ ትቆርጥልኛለች፣ ከዛ በኋላ በሩን ትከፍታለች፣ ይሄዳለሁ ነበረ። በሩን ግን ቅድስት ጎበዟ ግጥም አርጋ ቆልፋ፣ ቁልፉን ደግሞ ውጭ ላይ አድርገዋለች። ለምን እሱ ሲመጣ መድብል ሲመጣ እንዲከፍት ማለት ነው። ረዲ እየደረስኩ ነው ስላላት እሱ ሲመጣ እንዲከፍት ከቆልፋ ወደ ውጭ ስላደረገችው ስለዛ ያው መክፈት አልቻለችም ማለት ነው። ማህሌት በዚህ መልኩ ተያዘች። ከዛ ደግሞ እንደገና ኤፍራታ ሲያቅለበልባት መጣች። በራሷ ጊዜ ማለት ነው፣ በራሷ ጊዜ ነው የመጣችው። በራሷ ጊዜ የመጣችው ደግሞ ያው የታዘዘችውን ይዛ ነው ልክ እንደ ማህሌት ዝና አዟትኝ፣ ሂጅና እህትሽን አይተሽ ነኝ ብሎ ልኳታል ኤፍራታን። ኤፍራታ መታ ወጥመድ ውስጥ ገብታለች ማለት ነው። ለዚህም ነው እንግዲህ እንግዲ ምንድን ነበረ ያለው? መድብን ሁለተኛዋ አሳ እጃችን ላይ ገባች። አሁን የሚቀረን ትልቆ አሳማ ነው ብለዋልኝ። አሳማው ደሞ ማነው ነው ዝና ነው ማለት ነው። አሳማው ዝና ነው እንግዲህ። ዝናም እንደዚሁ ይታገታል። በተለይ እነዚህ ሁለቱን ተጠቅሞ ነው መድብን ዝናን የያዘው ማለት ነው። እንግዲህ ሁሉም በቁጥጥር ስር ውለዋል። በጣም የሚገርመውና የሚደንቀው ነገር ግን ሉላ ስለ ዝና በጣም ታውቃለች። ለዚህም ነው ለሞገስ አስር ጊዜ ሞገስ፣ ዝና ቀላል ሰው አይደለም። ዝና በጣም ምንም አታውቁትም ማለት ነው። በቃ ምንም ነው የማታውቁት። በጣም እኮ ባለጌ ሰው ነው። ዝና ብዙ ነገር ማድረግ ይችላል። እጇ ረጅም ነው። እናንተ መጠንቀቅ አለባችሁ። መሐሌትን ደግሞ የምጠይቋትን ነገር ጠይቋትና ፍቷት። እዛ ብዙ መቆየቷ ለእናንተም ቢሆን ጥሩ አይደለም እያለች ተናግራለች። በዚህ ሰዓት ታዲያ ዳጣ ምንድነው ያለችው? እንዴ ምን ሆነሽ ነው? ምን አስበሽ ነው? መሐሌትማ መፈታት የለባትም። አንቺ እኮ ስለማታውቂያት ነው። ምርቷ በጣም እኮ ነው የምታናድደው። በጣም እኮ ብዙ ነገር እኮ ነው ያደረገችው እንዴ ብሩግ ሳይገኝ ጭራሽ አትፈታም ብላለች። እና መድብልም ያለው እንደዛ ነው፣ ብሩክ ሳይገኝ ማንም ከዚህ አይንቀሳቀስም። የኔ ወንድም ጠፍቶ እናንተ በሰላም አትኖሯትም ብሎ ነው ያገታቸውም ሲጀመርም ማለት ነው። ስለዚህ አሁን ላይ ምን ሊሆን ይችላል ወደፊት ወደፊት የሚለውን ስናይ ሳይወድ በግድ አንድ በአንድ ይዘከዘካል ማለት ነው። ዝና የት እንዳለ ብሩክ የት እንዳለ ብሩክ የት እንደታገተ ከሀ እስከ ፐ ይናገራል። የሞገስ ፍራቻ ግን ዝና ግልፍተኛ ነው። ዝና በጣም ጉረኛ ነው። ከኔ በላይ ሰው የለም ብሎ ስለሚያምን እንዴት ነው ሊነግረን የሚችለው? በጣም ያስፈራል እያለ ነበረ ሞገስ። በዚህ ሰዓት ታዲያ ምን ብሎ ታንኝ መድብል ማለት ነው ለሞገስ አይ እንዴት አድርጌ እንደማውጣጣው እንዴት አድርጌ እንደ ማስለፍለፉን ያውቃለሁ። ለእኔ ተወሱን እንዴት እንደሚናገራትን ያውቃለሁ ብለዋል ማለት ነው። በነገራችን ላይ እይችላለኝ እንዴት አድርጎ ማውጣጣት እንዳለበትም ያውቃል ማለት ነው። መድብን እንግዲህ ይህን ይመስል ነበር ወደፊት። አሁን ቀጣዩን ክፍል ይዤላችሁ የምመጣ ይሆናል። ለዛሬ የነበረው ይህን ይመስል ነበር በአጭሩ እንግዲህ ዝናም ታግቷል። ማህሌት የተወረደ ታግታ ስቃይዋን እየበላች ነው። አሁን ላይ ደግሞ በራሷ ጊዜ እንደ ማህሌት ታድቀስ ብላ ሰተት ብላ ቤት ድረስ የመጣችዋ ታይዛለች። እሷ ኤፍራታ ማለት ነው። ናይን ቪዲዮ ስትመለከቱ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያሉ ናችሁ። ቤተሰቦች ላይክ ማድረግ አትርሱ። ሰላም ቆዩልኝ ተወዳጆች።